ሰው ዝም ብሎ መዛብንም ተስፋ ቢያርገው ሰው ዝም ብሎ አምላክንም ተስፋ ቢያርገው ዛሬ ቢጭልም ለገብር ግብራነ ሰው ዝም ብሎ እግዚአብሔርን ተስፋ ቢያርገው ሰው ዝም ብሎ አምላክን ተስፋ ቢያርገው ዛሬ እግዚአብሔር ይመስገን። እንዴት ነው? አቤት ናፍቆት፣ አቤት እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን፣ በጣም ደህና ነኝ። ማን ልበል? ከየት ነው? ብዙ እባላለሁ። ከዴንቨር ኮሎራዶ ብዙ፣ ከዴንቨር ኮሎራዶ ስለደወልክ በጣም እናመሰግናለን። ብዙ እሺ። እኔም አመሰግናለሁ ስለምታደርጉት ነገር ሁሉ። እኛም በጣም ደስተኞች ነን። አይዟችሁ፣ በርቱ። ድካም ቢኖርም ጠንክሮ አይዟችሁ፣ ለበጎ ነው። እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ተባረክ ወንድሜ። አሜን አሜን። መቶ ሺህ ብር ልክ ያለው ብዙ፣ በጣም በጣም ነው የምናመሰግነው። እግዚአብሔር ይባርክ፣ ተባረክ፣ በእጥፍ ይመለስለት። የአረጋውያኑ ጸሎት ሁሌ ካንተ ጋር ይሁን። በጣም በጣም ነው የምናመሰግነው ከሁላችን ጋር ይሁን። የደወልኩበትን ምክንያት ልንገርሽ፣ የላኩበትን ምክንያት ልንገርሽ በደስታ ባለቤቴ። ይቅርታ ትንሽ እንትን ስለሚለኝ ነው ቀስ ብዬ ልንገርሽ። በኢትዮጵያ አቆጣጠር ስንቀይረው ጥር ሀያ አንድ ቀን ሁለት በአስራ ሰባት ከዚህ ዓለም በሞት ተለይታለች። በካንሰር ምክንያት። ልጆች የሴቷ ልጅ ስም አሜን ይባላል። የወንዱ ልጅ ስም ደግሞ ዲያቆን ያፌት ነው እና ምን ምን ብናደርግ ያስደስታችኋል ስላቸው በእናታችን ስም ለመቄዶንያ መቶ ሺህ ብር ላክልኝ ስላሉ ነው የላኩት።

አሁን ጋር ለማያል በወጣትነቷ ነው ከዚህ ዓለም በሞት የተለየች እና፣ በዚህ አጋጣሚ እንደ አረጋውያንንም ለመደገፍ ይህንን ነገር ደግሞ በስባስም ማድረጋችን በተወሰነ በተወሰነ መልኩም ቢሆን ለመጽናናት ስለሚረዳ ነው። እሺ ወንድሜ፣ እግዚአብሔር ያጽናት፣ እግዚአብሔር ያጽና፣ ልጆችን ያሳድግልን። በጣም እናመሰግናለን። ነፍሷን ይማርልን። እህታችንን ተባረ፣ አሜን። እሺ ነፍሲ ማር ብለናል። በጣም በጣም በጣም አርገን እናመሰግናለን። ነፍሲ ማር በድጋሚ እንዲጽናና እግዚአብሔር ያጽናና። ስለዚህ ወንድማችንን ባለህበት እግዚአብሔር እንዲያጽናና እንመኛለን። ልጆችንም እግዚአብሔር ያሳድግልህ። ፔኑ ይገባናል። ግን ደግሞ ጠንከር ማለት ለልጆች መኖር ደግሞ አስፈላጊ ስለሆነ፣ ስሙ ማን ናፍዬ? ስሙ ማን? እሺ፣ ብዙ ይርጋ ለመሄድ እሺ። ልጆቹ ማን ናቸው? አሜን ብዙና ዲያቆን ያፌት ብዙ። አሜን ብዙና ዲያቆን ያፌት ብዙ እንግዲህ የይርጋ ለምን ነብስ በገነት ያኑርልን። አቶ ብዙ ለልጆቻቸው በልጆቻቸው ስም ነው የላኩልን። አሜን ብዙና ዲያቆን ያፌት ብዙ እንግዲህ በቅርብ ጊዜ ሕይወቷ ላለፈው ለባለቤታቸው ለወይዘሮ ይርጋ ለም ከእነሱ ስም እንግዲህ መቶ ሺህ ብር ልከዋል። ሰው ዝም ብሎ አምላክን ተስፋቢያ ዝም ብሎ አምላክንም ተስፋ ቢያረግው ዛሬ ቢጭልም እግዚአብሔር ይመስገን። እንዴት ነው ይህም ባለፈው ልጅ ያህል ተጠቅቻለሁ። ባለፈው ሳምንት ገንዘብ ለው ትግርኛ እናንስም ብለን ነው። ፍቅር ያግባባናል ብዬ ነው እንጂ ጎበዝ እንኳን ነው እኛ አይደለም። በጣም እናመሰግናለን። እግዚአብሔር ይስጥልን። ከየት ነው የደወሉልን? ከዋሽንግተን ዲሲ። ምን ያህል ሰጠው ነበር ያሉኝ? ባለፈው ባለፈው ሀያ ሺህ ሰባ አንድ ብር ከምናምን ሳንቲም ነው አላስቀምጠው። እሺ አታልቅሺ፣ አይዞሽ፣ ሁሉም ከኛ ጋ ነው። እሺ፣ እናመሰግናለን። እግዚአብሔር አሜን። እግዚአብሔር ያክብርልን። እሺ፣ እናታችን በጣም እናመሰግናለን። እግዚአብሔር ይስጥልኝ።